ቡድና ይፈላል፣ ደስ ይለናል። እሺ ደስ ይላችሁ። እንደዚህ ግን መቀመጥ ማንን ለማስቀናት ነው? ያው ፍቃድ ከሆነ አንተም ጋር እንደዚህ መሰብሰብ እንችላለን። ሊዱ አብርሃም በጣም ስለ ነበር እዛው ቀረች እንዴ? ሊዱ ከኔ ጋር ምን ትሰራለች? ማለት ኤላ፣ ሊዱ አንተ ጋር አይደል እንዲያደረችው አይ እኔ ጋር መታ ነበር ግን ደግሞ ከቤዛ በፊት ነበር የተመለሰችው። እዚህ አልመጣችም እንዴ? አይ ትላንት አንተ ስትመጣ ነግራኝ ነበር፣ ከዛ በኋላ ግን አላየዋትም። ኤላ እርግጠኛ ነህ ሊዱ አንተ ጋር አላደረችም? አረ በፍጹም ከኔ ጋር አላደረችም። ከቤዛ ጋር አይታ አንተን ተናዳ ወጣች። ከሷ በኋላ እኮ ቤዛም ወታለች። እስካሁን አልመጣችም። እንዴት እንደዛ ሊሆን ቻለ? እኔ እኮ አንተ ጋር ያደረች መስለኝ ነበር። ስልኳንም ስደውል አይሰራም። የአንተም ስልክ ላይ ስደውል ስልክህን አታነሳ። አንተ ስደውል በሳቱን የተኝቼ ነበር። ማናችሁም ሊዲያ የት እንዳለች አታውቁ? ስትመለስ ኪንጎና ዳይመንድ ጠልፏት ይሆናል። ናውል ከሌላ ከተመለሰች በኋላ አላገኘሃትም እንዴ? አረነ ላዩትም። ጭራሽ ባለፈው ስልኬን ወሰዱብኝ ስትል ነበር። ግን ምን ይሁን ብሎ እሷን ይወስዷታል? ስልኳ አልበቃ ሲላቸው እሷንም ወሰዷት። የማን እህት እንደሆነች አላወቁማ። ምን ነው? አንተም ወንድ አይደለህም እንዴ? ቦንስ። አይ ወንዶች ሲወጡ አንተ ቁጭ ያልክ ብዬ ነው። በማያገባሽ አትግቢ። እቺ ጨዋታ የሁለታችሁ ነች። ምን አልሽ? ምንም ኧረ በእናትህ፣ አንተ ሰውዬ ናኒድ በእናትህ፣ ሰዓት ረፍዷል። እየመጣሁ ነው ትንሽ ጠብቅን። እኔ ሁለት ብዙ አልጠብቅም። የሊዲያ መጥፋት ዴብን በጣም አሳስቦታል፣ ጭንቀት ውስጥ ከቶታል። በጣም እያሰበ ነው፣ እየተጨነቀ ነው። እነ ዳይመንድ ጋር እና ኪንግ ጋ ሄዶ እንግዲህ ሊዱን የት ነው ያደረጋችኋት? ሊዱን ውለዱ እያላቸው ይገኛል። ሰላም ውድና የተከበራችሁ የህይወት ሸው ቤተሰቦች፣ እንደምናላችሁ በያላችሁበት ሰላማችሁ ይብዛ። በሰራተኛው አደይ ዲራማ በክፍል 88 መጥቼላችኋለሁ። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ እያረጋችሁ ቤተሰብ ሁኑ፣ እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮ ጠይቃለሁ። አመሰግናለሁ። ለድምፅ ጥራት በጣም ይቅርታ፣ ትንሽ ጉንፋን ይዞኛል። እንግዲህ ሊዲያ ወደ ቤት አልተመለሰችም ጠፍታ ቀርታለች በዚህ ምክንያት ወንድሟ ዴቭ በጣም ጭንቀት ውስጥ ገብቷል ድብርት ውስጥ ገብቷል ምናልባት ኪንግና ዳይመንድ ይሆናሉ በሚል ጥርጣሬ ወደ እነሱ ጋር ሄዶ እንግዲህ የት ነው ያደረጋችኋት ሊዲያን አምጡ ብለው እያፋጠጣቸው ይገኛል ነገር ግን ኪንግና ዳይመንድ እዚህ ጉዳይ ላይ እጃቸው እንዳሌለ ነግረውታል ማለት ነው። ነገር ግን ከጎናችሁ ሆነን እናፋልጋችኋለን፣ ማድረግ ያለብን ነገር ሁሉ እናደርጋለን ከጎናችሁ ሆነን በላቸዋልን። እንግዲህ በነገራችሁ ላይ ዴቭ ታናሸቱን በጣም ነው የሚወዳት። ቀበጥ ብትሆንም በጣም ነው የሚወዳትና ስላሳለፋቸው ነገራቶች አብሯት እያሰበ በጣም ድፕሬሽን ውስጥ ገብቷል ማለት ነው። የሊዲያ መጥፋት ዋነኛው ምክንያት እንግዲህ እንደምታውቁት ዱርዬው ናኦል ነው ይሄንን ሁሉ ያደረገው ነገር ግን አላወቁም ሌሎቹ። ቤዛ ነክታበታለች። ናኦል ይህን ነገር እንዳደረገ ቤዚ ነክታለች ናኦልን። እንግዲህ እኔ አውቅ ያለው ከእናንተ ኋላ ነበርኩኝ። ሊዲያን የት ነው ያደረካት? ትናንትና ማታ አይቻችኋለሁ እና የት ነው ያደረካት? ንገሪኝ ስትለው ነበረ። ናኦልም በዚህ ሁኔታ በጣም ሲደነባበር ነበረ ተደነባበረና ምንድን ነው ምን ታመጫለች በቃ ገድያት አለው ምናምን ብሏታል ማለት ነው ቤዛ እኔ እናንተ እንስማማ እያለችው ትገኛለች እንስማማ እንግዲህ ቤዛ እንደምታቋት እሷም የምትቻል አይነት ሰው አይደለችም ፍቅርን ከቁም ነገር ራሱ አትቆጥራትም ማለት ነው። ዴቭም እንግ ማን ነው ናኦል ቤት ውስጥ ሆኖ በጣም የማይ ደስ የማይ ነገር እያደረገ ይገኛል። እንግዲህ ቤዛ ከዚህ በፊት ምንም ነገር ሳሰሪ የምትለወጭበትን ስራ እሰጥሻለሁ ብሎ ነው እንግዲህ እንደዚህ ያደረገው ማለት ነው። በዚህ ደግሞ ስራ መስራት አትፈልግም፣ ቀበጥናት እንደምታዩት እንዳያችሁት፣ እና በአቋራጭ መንገድ ሀብታም መሆን ፈልጋ ወደ ማይሆን ነገር ነበር እንግዲህ ይዟት የሄደው ማለት ነው። ፍቅር እንግዲህ ናኦልን ናኦል ፍቅርን ጠይቋታል። የትን ያደረግሻት ብሎ ሲጠይቃት እሷ እጇ እንዳሌለበትም ነግረዋለች። ነገር ግን ፍቅር ይሄንን ነገር እንዳደረለአድርገው ሊሆን ይችላል ብለው ኪንግና ዳይመንድ ለዴቭ ነግረውታል። ቅርታ ፍቅር ልትሆን ትችላለች ብለው እንግዲህ በጥርጣሬ ዴብን እሷን ጠርጥረናታል፣ ልቤ ነግሮኛል ብሏል እንግዲህ ዳይመንድ። በዚህም በነገራችሁ ላይ ዴቭ ትንሽ የመቸኮል አይነት ባህሪ ያለው ካራክተር ነው። ይቸኩላል ነገራቶችን። የሆነ የተነገረውን ነገር ወዳው ነው የሚያምነው፣ ወዳው ነው እውነት የሚመስለው። እና ይሄ ነገር ደግሞ ትንሽ ይጎደዋል። አንድ ሁለተኛ ደግሞ ሰውን ቶሎ የማመን ባህሪ ያለው እንደገና ደግሞ የሩህርህራሄነት ሩሩነት ያለው አይነት ካራክተር ነው እና ወዳው ነበረ ያመናቸው ማለት ነው። እንዴት ነው ያልመጣችልኝ? ብሎ በንዴት ወደ ፍቅር ጋር ሄዷል ማለት ነው። ናኦል ፍቅር፣ ናኦልን ልጅቷ እጅ እንዳለበት ልቤ እየነገረኝ ነው፣ ታውቆኛል እጅህ አለበት እንዴ ስትለው ነበረ ለሊዲያ መጥፋት አንተና እንዴ ስትለው፣ እንግዲህ በጣም ይጮህባታል። በጣም ተናዶ ምን አስጮ ምን አናደደ እጅ ካሌለበት ለምን ትናደዳለህ ስትለው፣ እንግዲህ በጢፍ ይመቷታል ማለት ነው ናኦል እንዴት እንደዚህ ትይኛለሽ? ወንጀለኛ እያደረግሽኝ እኮ ነው በማላቀው ነገር ሲላት፣ አደይ እያዳመጠች ነበረ። በጢፊ ሲላትም አደይ በጣም ደንግጣለች። በነገሩ በጣም ግራ ተጋብታለች ማለት ነው። በጣም ግራ የሚያጋባ ነው። በዚህም እያወጣጣቸው ነው ማለት ነው። ንጉሥና ኪንግና ዳይመንድ በነገራችሁ ላይ በጣም ምስኪን ናቸው። በነገሩ ላይ በሊዲያ መጥፋት ላይ በጣም ተጨንቀው ነው ያሉት ማለት ነው። ወደ ቤትም ሄደው እንግዲህ ወደነፍቅር ቤት እጅሽ አለበት እንዲህ ብለው ጠይቀዋታል ማለት ነው። እኔ እጅህ የለበትም ብላ መልስ አላቸዋለች። እንግዲህ ሊዲያ በጣም የምታሳዝን ነገር ነው። እበላለው ብላ ተበላች ማለት ነው። እንደውም አደይን ራሱ ለምን ይህን ስራ አንጀምርን ብላት ነበር ቤዛ። ምንም ሳንደክም ገንዘብ ለምን አናገኝም ብላ ወደማይሆን ነገር ነው እንግዲህ ይዟት የሄደው ናኦል ማለት ነው። በሚቀጥለው ክፍል እስከምንገናኝ እንግዲህ ሰላም ሆኖልኝ ቀሪውን ተከታተሉልኝ። መልካም ጊዜ ይሆንላችሁ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ባባይ እየወሰድክ ምንድን ነው የምታደርጋቸው? ማለቴ ለምንድን ነው የምትገላቸው? አይ ስሚ፣ አሁን ያወራነው ነገር ማንም እንዳይሰማ። ዛሬ ያወራነው ነገር በእናንቺ መሀል ይቅር። ፍቅርም እንትን ይህን ነገር ማወቅ የለባት እሺ እ ልጅቷ ግን በጣም ታሳዝን። በጣም እንጂ በናት ፍጥነቷ ነው እንጂ እኮ ልጅቷ የዋ ነች እህ ስልክን የሚያን ነገር ወስደንባት እኮ ስልኬን መልሱ አላለችም። አስቧል ወይኒ፣ ማን አባቱ ነው የቆረጠማት? እኔ ግን ያቺ ፍቅር እየጠረጠርኩት። ምን አድርጋ? ከሷ ጋር ደሞ በምን ተዳርሰው ነው እንዴ? ቢሽ አይደሉ እንዴ? አረባክም የሚጓደዱ አይመስለኝም። እንደዛ ከሆነማ በቃ ራሷ ፍቅር ነው የምትሆነው። አው ሄደን አንቀና አፋጣ እንዴ? ግድ የለም መሄዱ ይቅርብንና ደውልላት፣ በኋላ እዛ ሄደን ደሞ እንዳናስበላት ምን ለሷ እየተጨነከላ ባሉነ እሷ መጣቆ ነው። ለወንድማ ትንገረውና እኛ እንገላገል። ይህም መጨናነቅ ነው። አሁን ደውልላት። ና የምትለውንስ አታነሳ። ድገምና ደውላት። ዘጋችብኝ። እቺ ሰይጣን እንዴ! ድላታለን። ተዋት። እሺ በቃ ተረጋጋ። ቆይ ግን እሷ ሰው ማሰቃየት አይመራትም? አዴ ላይ እሺ፣ አሰሪዋ ስለሆነች አደረገችውም። በል አደረገችው። የገዛ ጓደኛዋ ላይ እንደዚህ ያደረገች ቢባል አሁን ማን ያምናል? አረች እንዴ፣ አይመራትም። በጣም ኮ ጓደኛዋ አይደለች? ቢሆንም አይደረግም? ይሄ ዴቭ የሚሉት ደግሞ የመጣ እዚህ እኛ ላይ መፈንጨቱን ካላቆመ ማለት ነው ጉድ ነው። ማድረግ አላበዛውም እንዴ? ጠብቅ። የሆነ ነገር ነው ማድረጉ። አይገርም እንዴ? ስማ፣ ቆይ እሱ የሀብታም ስለሆነ ምን ይጠበስ? እና እኛ የደውቹ ልጆች የት እንሂድለት? አልበዛም አሳያለሁ ምን እንደማደርግ አረ ተረጋጋ ሰውዬው አልረጋጋ ማን አባቱ ስለሆነ ነው እሱ መቶኛ ላይ የሚንጣጣው እና ገና ለገና እህቱ ስለጠፋችኛ ምን እናርግ ምን ይጠበስ እንዴ እኔ ስንት የተደበደብኩ ራሱ እንዳንተ አልሆንኩም አንተማ ምን አለብህ ደስታ ላይ ነው ከእንቅልፍ እንደተነሳ አደናያት በቃ ቀን በራል ጭራሽ በማያገባን ነገር ገብተን ልጅቷን ፈልገን እናገኝልሻለን አልካት እስቲ እንደው ፈልገን እናገኝና አደይ ታመሰግንህ ወይ አታመሰግን እንደሆነ እናያለን ናኦል ምን ፈለግ? አንቺን የመሰለች ቆንጆ አጠገቤ የተቀምጣ ምን ልፈልግ እችላለሁ? ወሬዎች ሁሉ ቀፋፊ ናቸው። እሺ፣ ቃላቶቹን መቀየር እንችላለን። እዚህ ቤት ካሉ ሴቶች አንቺ ትሸልሽ ነሽ። እርቀትን ጠብቀህ አውራኝ። ምንድን ነው የፈለግከው? እኔ የምፈልገው አንቺን ነው ቆንጆ። እንስማማና ብር እንስራ፣ በጣም ትጠቅሚያለሽ። ናኦል፣ ዘር በልልኝ፣ ዘር በልልኝ። ልቀቀኝ እያልኩህ እኮ ነው። ምን እያደረክ ነው? ምን እያደረክ ነው? ማን አደረኩኝ እንዴ? ያቺ የመጣች በጥፊ ይሄም እየመጣ በቡጤ፣ እዚህ ቤት በጉልበት ነው እንደሚያስቡት። እንደ ተማራ ሰው አስቡ እንጂ ኤላቶ። ልጁ ምንም ጤነኛ አይደለም። እዚህ ቤት ምን እንዳስጠላኝ ታውቃላችሁ? ሁሌ ለተረቁ፣ ሁሌ ጭቅጭቅ። አይ በጠፋው እንደያቴ በጣፈው ይሄን ነገር መሯት ነው የጠፋችሁ። ዴቭ በጣም ይቅርታ። ዴቭ በጣም ይቅርታ፣ የእኔ ጥፋት ነው። ለሊ በቀኛው ወደ ቤት እንሂድ። እሺ እንሄዳለን። ስለ ሊዲያ የሰማችሁት አዲስ ነገር አለ? ምን የለም። ኪን ጎን አዳይ መንድን ጠይቀናቸው ነበር እነሱ ጋር ማደለች ዴቭ፣ በቃ አንታ አትጨነቅ። ፍቅርም አደይም ተገኝተዋል። ሊዲያም ደግሞ እንደምትገኝ እርግጠኛ ነኝ። ለማንኛውም በፈለከኝ ሰዓቱ ላብሬክ ነኝ። እሺ፣ አመሰግናለሁ። ለዚ አደይ ደና ነሽ? ግን ትንሽ ጨንቆኝ ነው እንጂ ደና ነኝ። ለንድ፣ ግን አንቺ ምን ነው ፊትሽ፣ ደና አይደለሽም እንዴ? አው ለሊ፣ ቆይ ችግር አለ እንዴ እንዴ ላይ መጣክ፣ ተመልሽ ነው የማይጠውት። እሺ እንጂ ለሊ፣ በቃቻ ተጨነቂ። የሷን ጸበይ ያውቅሽ። እንዴት እንደዚህ ትሆኛለሽ? እንዴት ቤት ትሰጫታለች? አንቺ ከእሷ ተሽለሽ መገኘት እኔ የምልሽ ኪንጎ እና ዳይመንድግ እንዴት ናቸው ደግሞ ማነው አንችን ለነሱ ሀሳቢ ያደረገሽ ትናንት በጣም መንገድ ላያገኘኋቸው አንቺ ግን ኪንጎ የምር ከልቡ ነው የሚወድሽ እንኳን እ ደስ የሚል ፀጋ ነው ደግሞ ኪንጎ ሆኖ በጣም ከልቋቸው ነው የሚወድሽ አሁን አንቺ ብቸኛ ናት ኪንጎ የሆነ ደረቅ ነገር ነው የሱ ፍቅር በአፍንጭ ይወጣች ተወኝ ብሎ ተወኝ ብሎ አይሰማም። እሺ ቆይ ያው እንዴት አድርጌ ነው የማስረዳው? አያቴ አንቺ እኮ ተወኝ ስላልሽው የምትይው አይደለም እሱ በራሱ ጊዜ ልቡ ካልቆረጠለት በስተቀር ነገር፣ ያው ደግሞ ጭራሽ ለኪንጎ ልጨነቅ አታቶ። እሺ በቃ ተይው። ለማንኛውም በሌላ ጊዜ ምን እያወራችሁ ነበር? እስኪ ምን ላይ ከራቂ አለቀኩ። አዎ ምንም የሚረባ ነገር አልነበረም። እንኳንም አለቀብኝ በቃሽ ከጨረሳችን እናደልኝት አይደል እሺ በቃ ሌላ ጊዜ እናወራለን ቻው አንቺ ልጅ ቆይ አይደክምሽም እንዴ ምን አይደክምሽም ወይ ዳንስ እኮ ነው በእናትሽ አትጭቅጭቀኝ ኧረ ቢያንስ የሶቪየት ነባክሽ ተረጋጊ የራስሽ ጉዳይ እንደፈለግሽ ማድረግ ትችላለሽ እንዴ ጂቭ የምርህን ነው ቆይ ያ ቤት እኮ ከዚህ ቤት የባሰ ጠባብ ቤት ነው እንዴት ነው እዛ መቆየት የምንችለው? እኔ አኔ እኔ እዚህ ቤት ያለኝ ቆይታ በጣም አሰልች ይሆንብኛል ከዚህ በላይ እዚህ ቤት መቆየት አልፈልግም። እኔ ግን በጣም ተመችቶኛል ከፈለግሽ አንቺ መሄድ ትችያለሽ ለነገሩ አንተማ ያየኸውን አይተ ነው ምን ለማለት እየሞከርሽ ነው ሊዱዬ የት የሄደሽብኝ ነው? ሊዱዬ አሁን ዞር በይልኝ ብዬሽ አለ። እሺ ቆይ ወንድሜ፣ ትንሽ ቀን እንቆይና ለምነማሚ ንገራቸው፣ ከዛ ወደ እነሱ ጋር እንሂድ። በቃ እዛ ቤት መሄድ አልፈልግማ። ሊዱዬ የት ሄደሽብኝ ነው? ወይኔ እኔ ነኝ ጥፋተኛው፣ ስቆጣሽ ስጭውብሽ ነበር። አንቺ እኮ አትረዳኝም ብለሽኛል። እነተ ምን ያልረዳሽ ይቅር፣ እኛ ነን አደይ ምንድን ነው የሰማችሁት? አዲስ ነገር አለ? ምንም አዲስ ነገር የለም። ፍቅር እንፈልገናል ነበር ጥሪልን። በሰላም ነው? ስለ ሊዱ ጉዳይ ልናወራ ፈልገናል። እሺ ጠብቁ፣ እንጥራላችሁ። አያታ የኔ ትህትናዋ ነው። በእናታ አትጃጃልብኝ። አሁን በዛ ትትነ ምናምን ትላለህ? ምን አይነት ሆነ? ምንድን ነው? ምን ፈለጋችሁ? ደህና ነሽ? ምን አገባሁ? ኧረ ንቀት። ፍቅር ስንደውልልሽ አታነስም ስለ ሊዱ የምታውቂው ነገር ካለ እንድነግሪኝ ነበር። እኔ ልጠይቃችሁ እንጂ ሊዱን የት ነው የወሰዳችኋት? ፍቅር ትዕግስቴን አታስጨርሽ፣ በጥፊ ነው ማጮልሽ። ስለ ሊዱ የምታውቂው ነገር ካለ ንገሪኝ። አዴና ዴቨን ሊዱን በመፈለግ እያገዝ ናቸው። ነው እናንተ ልጆች እኮ የምትሰሩት ስራ ፈገግ ነው የሚያደርገኝ። አንዴ ደግ ትሆናላችሁ፣ አንዴ ደግሞ ከሴጣን የባሳችሁ ትሆናላችሁ። አሁን የሊዱ መጥፋት አሳስቧችሁ ነው የምትፈልጓት? አርፋችሁ ስራችሁን አትሰሩ ወይስ ሌላ ጉዳይ አላችሁ? አንቺ ይህን ያህል እንደዚህ ክፉ ነሽ ማለት ነው? እስከ ዛሬ አታውቅም ነበር? እሺ አሁን ቶሎ በሉ የምትፈልጉትን ነገር ንገሩኝና ልግባበት፣ ጊዜን አትፍጁብኝ። የሊዱ መጥፋት ላይ አንቺ እጅ አለበት። እኔ ምንም የማውቀው ነገር የለም። እዛው ራሳችሁን ቻሉ። እንዴ ጓደኛሽ አይደለች እንዴ እንዴት ነው ስለሷ